አቶ ዳንኤል ሺበሺና ጋዜጠኛ ኤልያስ ገብሩ በታህሳስ ወር ታስረው በተለያዩ ፖሊስ ጣቢያዎች ከቆዩ ከአራት ወራት በኋላ በፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ሁለቱም በተመሳሳይ የወንጀል ክስ ክስ እንደተመሰረተባቸው ይታወሳል። የክሶቹ ይዘት ባጭሩ የተለያዩ የሽብር ድርጊቶችን የሚገልጹ ጽሁፎችን ይዛችሁ ተገኝታችኋል፣ የሽብርተኛ ድርጅቶች ሚዲያዎችን በመከታተልና ሪፖርት አድርጋችኋል፣ መቻቻልና አንድነትን የሚጎዳ ተግባር ፈጽማችኋል የሚል ነበር። ሁለቱም ተከሳሾች በጠበቃቸው አማካኝነት የቀረበባቸውን ክስ ሙሉ በሙሉ ተቃውመውታል። በተጨማሪም ፍርድ ቤቱ የዋስትና መብታቸውን በመከልከሉ እና የዐቃቤ ሕግ ምስክር በዝግ ችሎት እንዲሰማ የሰጠውን ትዕዛዝ ተቃውሞ ቅሬታቸውን በይግባኝ አቅርበዋል። ተከሳሾቹን ወክለው አርብ ሰኔ ሀያ ሦስት ሁለት ሺህ ዘጠኝ ዓመተ ምህረት ፍርድ ቤት የቀረቡት ጠበቃቶ ሽብሩ በለጠን ስለ ፍርድ ቤት ውለው ጠይቄያቸው ነበር። አሁን አርብ ይግባኝ ያልንበት የስር ፍርድ ቤት ግንቦት ሀያ ሦስት ተከሳሾቹ የዋስትና መብታቸውን አልጠበቀላቸውም። በተጨማሪ የአቃቤ ሕግ ምስክር በዝግ ችሎት ሲሰማ ብለዋል። ይህ እንግዲህ የመጀመሪያው ነጥብ በምንም ሁኔታ የተከሰሱበት የህግ አንቀጽም ሆነ ሌላ ዋስትና የሚያስከለክል ምክንያት አልቀረብም። የለም ሊቀርበው አይችልም የሚል የሚያሳድርም ሁኔታ የለም፣ ህጉም አይከለክልም። ቋሚ አድራሻ ያላቸው መሆኑን ገልጸናል። በዚህ ሁኔታ ህገ መንግስታዊ የሆነ ነው እንግዲህ ይህ ዋስትና የዋስትና መብት መከልከላቸው ፍርድ ቤት አላግባብ መሆኑን አስረድተናል ለይግባኝ ሰሚው ከፍተኛ ፍርድ ቤት። ሌላው የምስክር አሰማን በተመለከተ በግልጽ ችሎት መሰማት ሳሽ መብት ከሆነበት ምክንያት አንዱ በግልጽ ችሎት ሲሆን ትክክለኛነቱ ሚዛናዊነቱ፣ ብቻ ፌርትሬው ያለምንለው ይረጋገጣል የሚል ምክንያት ስላለ ነው። መቼ ነው በዚህ ችሎት የሚሰማው ወይም ደግሞ በግልጽ ችሎት መሰማቱ የሚቀረው የሚለውን ገጽ ራሱ ምላሽ ይሰጣል። የተከራካሪዎች የግል ህይወት፣ የህዝብ ሞራልና የሀገሪቱ ደህንነት ይህንን በተመለከቱ ጉዳዮች ብቻ በዝግ ችሎት ሊሰማ ይችላል። አሁን በነ ዳንኤል ሺበሺ ጉዳይ ከነዚህ ከሦስቱ የግል ሕይወቱን ሆነ የህዝብ ሞራል ወይም ደግሞ የሀገሪቱ ደህንነት በተመለከተ ስጋት ሊፈጥር የሚችል ወይም ደግሞ በዚህ ምክንያት በግልጽ ችሎት እንዳይሰማ የሚያሰኝ አንዳችን ምክንያት የለም። በመሆኑም ይህንን በግልጽ ችሎት የመሰማት መብት የስር ፍርድ ቤት ያለፈውና በዝግ ችሎት እንዲሰማ የሰጠው ትዕዛዝ ባብ አይደለም በሚል ቅሬታችን አሰምተናል። አቶ ሺበሺ አያይዘው ፍርድ ቤቱ የተከሳሾቹን አቤቱታ ካዳመጠ በኋላ መዝገቡ ለይግባኝ ያስቀርባል የሚል ትዕዛዝ ሰጥቷል ብለዋል። ይግባኙ ያስቀርባል፣ ይግባኙ ስለሚያስቀርብ አቃቤ ሕግ መልስ ይሰጥበት ብሎ የአቃቤ ሕግና የእኛን ክርክር ባለንበት ለመስማት ነው ለአርብ የቀጠረው። እዚህ መሀል ግን የስር ፍርድ ቤት ይሄ ይግባኝ ሰሚ እያስተናግደው ያለው በዝግ ችሎት መሰማት አለበት የለበትም፣ ዋስትና መፈቀድ አለበት የለበትም የሚለው ጭብጥ ላይ ውሳኔ ሳይሰጥ በስር ፍርድ ቤት ክርክሩ እንዳይቀጥል ወይም ደግሞ ምስክር በዝግ ችሎት እንዳይሰማ ትእዛዝ እንዲሰጥልንም አብረን ጠይቀናል። በሌላ በኩል ሰኔ ሀያ ሁለት ሁለት ሺህ ዘጠኝ ዓመተ ምህረት የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ክፍለ ከተማ ምድብ ችሎት ለምስክር ተቀጥሮ እንደነበር አቶ ሽብሮ ያስረዳሉ። እንግዲህ ቀደም ሲል የቦሌ የመጀመሪያ ደረጃ ፍርድ ቤት በተከሳሾቹ ጉዳይ ላይ የቀረበውን መቃወሚያ አይቶ አልፋለሁ ካለ ካለና ምስክር እንዲሰማ ቀጠሮ ከሰጠ በኋላ ምስክር እንዲሰማ ቀጠሮ ተያዘው በሀያ ሁለት ነበር። በሀያ ሁለት ምስክሩ ቀርቦ ነበር። ይሁን እንጂ ጉዳያችን በዝግ ችሎት ሊሰማ አይገባም ብለን ለይግባኝ ሰሜኑ ከፍተኛ ፍርድ ቤት ይግባኝ ያቀረብን ስለሆነ ያ ይግባኝ ላይ የመጨረሻ ውሳኔ ተሰጥቶ በዝግ ችሎት መሰማት አለበት ወይስ የለበት የሚለው ውሳኔ ከማግኘት በፊት ምስክሩ ሊሰማ አይገባም ብለን ጉዳዩን የሚያዩ ፍርድ ቤቱ ተቀብሎት ቀጠሮውን ቀይሮት ለሐምሌ አስር ቀጥሮታል። የምስክር መስማቱ እስከዛ እንግዲህ በእኛ እምነት ይግባኝ ሰሚ ፍርድ ቤትም ይግባኞችን ተቀብሎ ትዕዛዝ ይሰጥበታል ችሎት የተባለው ይነሳል ወይም ደግሞ በእስር ፍርድ ቤት የተሰጠው አይነት ይቀጥላል የሚለው የመጨረሻ ውሳኔ ይታወቃል የሚልም ግምት እምነት አለን። እንደ አቶ ሽብሩ ገለጻ አቶ ዳንኤል ሺበሺና ጋዜጠኛ ኤልያስ ገብሩ ላቀረቡት ይግባኝ የቦሌ ክፍለ ከተማ ከፍተኛ ፍርድ ቤት አቃቤ ሕግ ባለበት የግራ ቀኙን ክርክር ሰምቶ ተገቢውን ትዕዛዝ ለመስጠት ለሰኔ ሰላሳ ሁለት ሺ ዘጠኝ ዓመተ ምረት ተለዋጭ ቀጠሮ ሰጥቷል። በሌላ በኩል የመጀመሪያ ደረጃ ፍርድ ቤት ደግሞ ለዋናው ጉዳያቸው ሀምሌ አስር ሁለት ሺ ዘጠኝ ዓመተ ምረት ተለዋጭ ቀጠሮ ሰጥቷቸዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ በሚል በሚኒስትሮች ምክር ቤት ጽፈት ቤት ለህዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅ ለህዝቡ ጥያቄ መልስ የማይሰጥ ፣ እንዲያውም የተጠቀሙበት ቋንቋና አገላለጽ ሕዝብን የሚያራርቅና የሚያቃርን ከፋፋይ ነው ሲሉ የኦሮሞ መብት ተሟጋጅ ድርጅቶች ተቃወሙት። ምክር ቤቱ ረቂቅ አዋጁ ለሕግና አስተዳደር እንዲሁም ለከተማ ጉዳዮች ቋሚ ኮሚቴ መመራቱንና ምክር ቤቱ ለእረፍት ሊዘጋ አንድ ሳምንት ብቻ የቀረው በመሆኑ ውይይት ሳይደረግበት በቀሪው ጊዜ እንዲጸድቅ እንደማይደረግ መግለጹ ይታወሳል። ለዝርዝሩ ጽዮን ግርማ የኦሮሞ ዴሞክራሲያዊ ግንባር ኤዴግ ስራ አስፈጻሚ አባልና የድርጅቱ ቃል አቀባይ አቶ ሊንጮ ባቲ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ በሚል ከሚኒስትሮች ምክር ቤት ወጥቶ ለሕዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅ ለህዝብ ጥያቄ መልስ የሚሰጥ ተጨባጭ ሀሳብ የለውም ሲሉ አጣጥለውታል። እንደውም የተጠቀሙበት ቋንቋና አገላለጹ ህዝብን የሚያራርቅ የሚያቃርንና ሌላው ህዝብ በኦሮሞ ህዝብ ላይ ቅሬታ እንዲኖረውና ህዝቡ እንዲከፋፈል ነው እንደውም የሚጠቁመው ምክንያቱም ልዩ ጥቅም ሲባል ኦሮሞ ህዝብ ልዩ ጥቅም አልጠየቀም። ልዩ ጥቅም መጠየቅ አይቻልም። የሌላው ጋ ዜጋ የሚኖረው መብት ለኦሮሞ ህዝብ መኖር አለበት እንጂ ከሌላው የኢትዮጵያ ህዝብ ተለይቶ ለብቻው ልዩ ጥቅም የጠየቀበት የለም እና ቋንቋው ራሱ ትክክል አይደለም። ልዩ ጥቅም በሚል ቅጽል ስም የቀረበው ረቂቅ አዋጅ እና በአዋጁ ላይ የሰፈሩት እንደ ትምህርት፣ መሰረተ ልማት፣ የባህል ማዕከላት መቋቋም፣ ስያሜና የመሳሰሉት መብቶች ማንም ሰው ሰው በመሆኑና የትኛውም ዜጋ ሊያገኛቸው የሚገ ቡ መብቱ ናቸው ብለዋል። አቶ ሊንጮ የአሁኑ በልዩ ጥቅም ስም ፖለቲካዊ ፍላጎትን ማሟያ ነው ብለውታል። በዚህ በልዩ ጥቅም ስም ከዚህ በፊት ሁለት ዓመት ስንት ደም ያፋሰሰው የኦሮሞ ህዝብ የተቃወመው ማስተር ፕላን በሌላ በጓሮ በር አምጥተው በእድገት ስም አሁንም ማፈናቅል እንችላለን፣ እድገት እናስፋፋለን፣ ትራንስፖርት ሶሻል ሰርቪስ የሚለው ሌላኛው የእጅ አዙር በማስተር ፕላን ማድረግ ያቃታቸውን በዚህ ማድረግ ነው ያመጡት። በኢትዮጵያ ውስጥ የኦሮሞ ማህበረሰብ ከሌላው ህዝብ የተለየ መብትና ጥቅም ይሰጠኝ ብሎ የጠየቀ ይመስል ልዩ ጥቅም ማለት አላማው ሌላ ነው ይላሉ። ለኦሮሞ ህዝብ ልዩ ጥቅም ሲባል ሌላ ውስጥ ጥቅም የለውም የኦሮሚያ እዛ መሰረተ ልማት ወይንም የትምህርት ቤት የባህል ማል ማዕከል ሲሰራ ከሊዝ ውጪ ይላል። ሌላ ውስጥ ከጋምቤላ ሪጂናል ስቴት አዲስ አበባ ውስጥ የማዕከል መስራት ከፈለጉ ከባህር ዳር መስራት ከፈለጉ እነሱ ሊዝ ሊያስከፍሏቸው ነው። በአንድ ሀገር ውስጥ ሁለት አይነት አስተዳደር ሁለት አይነት ጥቅም ሊኖር ይችላል? አይችልም። እና እንደዚህ ያሉ ፐብሊክ ጉድ የሆኑ የፐብሊክ ኢንስቲትዩሽኖች ለመጀመሪያም ነጻ መሆን አለባቸው ምክንያቱም ጥቅሙ የህዝብ ስለሆነ እና ቋንቋ እዛ ውስጥ የሰፈረው ሁሉ ሌላውን ኢትዮጵያዊ የሚያስፈራራ አሁን ያለው ትግል ህዝቡ ጫፍ እስከ ጫፍ ባመጸበት ጊዜ ይሄንን ተጠቅመው ህዝቡን ከፋፍለው ጊዜ ለመግዛት የፖለቲካ የስልጣን እድሜያቸውን ለማራዘም የሚጠቀሙበት እንጂ ምንም የመብት ነገር የለበትም። ባዶ ነው። እዛ ውስጥ የተጻፉ መብቶች ህገ መንግስታዊ መብቶች የተፈጥሮ መብቶች ናቸው። በአዋጅ የሚሰጡ አይደሉም። መጀመሪያውም የተፈጥሮ መብት ነው። ዋናው ጥያቄው አዲስ አበባ አስተዳደሩ ታክሴሽኑ ከጎረቤት አካባቢዎች ጋር ያለው ያለው ግንኙነት ምንድን ነው የሚሆነው? ጂኦግራፊካል የት ነው ያለችው የሚለው አዲስ አበባ የፌዴራሉም ዋና ከተማ መሆን አለባት፣ የኦሮሚያም ዋና ከተማ መሆን አለባት። በአቀማመጧም በታሪካም ደግሞ አዲስ አበባና ኦሮሚያ ሪጂናል ስቴትን መከፋፈል ማለት ስጋና አጥንት እንደመለየት ነገር ነው። ሊለያይ የሚችል ነገር አይደለም። የኦሮሞ ነጻነት ግንባር በበኩሉ ረቂቅ አዋጁን ተቃውሞ መግለጫ አውጥቷል። የግንባሩን ቃል አቀባይ አቶ ቶሌራ አዳባን ማምሻውን ወደ አስመራ ደውዬ አግኝቻቸው ነበር። ድርጅታቸው በአጠቃላይ ረቂቅ አዋጁን እንደማይቀበለው ገልጸዋል። የኦሮሞን ሕዝብ ጥቅም በተመለከተ እንደዚህ ባሉ ወሳኝና ገብጋቢ ጥያቄዎች ላይ ውክልና ያለው የህዝብ ተወካይነት ያለው አካል ነው እንጂ መወሰን ያለው ያለበት በህዝብ ያልተመረጠና ህዝብ ያልወከለው መንግስትም ሆነ ቡድን ሊወስን አይችልም ከሚል አቋም ነው። እኛ ተቋማችንን የምናሰማው የህዝብ ተቃውሞዎች በሚበረክቱበት ጊዜ የህዝብ ጥያቄዎችን ለማቀዝቀዝ እና ለማፈን ጥገናዊ ለውጦችን ማድረግ ነው የተያዘው የሚሉት አቶ ቶሌራ መንግስት ስር ነቀል የሆነ ለውጥ ለማድረግ ፍላጎት የለውም ይላሉ። በእጃ ዙር የማስተር ፕላኑን የኦሮሞ ህዝብ ሲቃወም የነበረው ማስተር ፕላን በሌላ መልኩ ለመተግበር የተወጠነ ውጥን ነው እንጂ የኦሮሞን ህዝብ ጥያቄ ይፈታል የሚል አይደለም። የኦሮሞ ህዝብ በመጀመሪያ ነገር ፍንፍኔ ላይ ልዩ ጥቅም አለኝ ወይንም ደግሞ የፍንፍኔን መሬት ለኦሮሞ ህዝብ የማከፋፈል ጥያቄ አይደለም የባለቤትነት ጥያቄ ነው። ባለፈው ሳምንት በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የቀረበውና ለሁለት ኮሚቴዎች የተመራው ረቂቅ አዋጁ ውይይት እንደሚደረግበት መንግስት መግለጹ ይታወሳል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ። የህዝብ መብቶች ከፈጣሪ በቀጥታ የተሰጡ እንጂ በመንግስት የሚቸሩ አይደሉም። እናም መንግስት ያሉት መብቶች ሁሉ የሚሰጡት ከህዝብ ብቻ ነው። እንዲህ አይነት ጽንሰ ሐሳብ የዩናይትድ ስቴትስ ሕገ መንግሥት ከመጻፉ በፊት መቼም የትም አልተደነገገም። ቀላል ግን ጽንፍ የለሽ ጽንሰ ሐሳብ የዩናይትድ ስቴትስ ኦፍ አሜሪካ ፈጣሪና መስራች አባቶች አንድ መቼም የማይነጥፍና የማይገረጣ እምነት በውስጣቸው አኖሩ። ፍጹማን ባልሆኑ ብዙሃን ሰዎች ላይ የጨበጡትን ስልጣን በሚያስፈጽሙ ፍጹማን ባልሆኑ ሌሎች ሰዎች የተመሰረተ መንግስት ሊኖረው የሚገባው ኃይልና ሥልጣን የተወሰነ መሆን አለበት። ሕገ መንግስቱ ለመንግስት የሚሰጣቸው መብቶች ህዝቡ መንግስቱ እንዲኖረው የሚፈልገውን ያህል ብቻ ናቸው። የዩናይትድ ስቴትስ ሕገ መንግሥት የተጻፈው በስምንት ገጾች ላይ ነው። በዩናይትድ ስቴትስ ያለፉ ሁለት መቶ ሰማንያ ስምንት ህገ መንግስታዊ የመንግስትነት ጉዞ ውስጥ ግን እነዚያን ስምንት ገጾች ለማሻሻል ቁጥራቸው ጣሪያ የነካ ሐሳቦች ቀርበዋል። ወደ አሥራ አንድ ሺህ የሚሆኑ የህገ መንግስቱ ማሻሻያ ሐሳቦች የተወካዮች ምክር ቤቱ ፊት ቀርበዋል። አንድ የማሻሻያ ሐሳብ ቀረበ የሚባለው አንድ እንደራሴ ሐሳቡን ለህግ መምሪያው ወይም ለህግ መወሰኛው ምክር ቤቱ ሲያቀርብ ነው። የብሔራዊው ቤተ መዛገብት ሹም ክሪስቲን ብላከርቢ ናቸው ከቪኦኤዋ ኒኮሌታ ኢልች ጋር የተጨዋወቱት። የሕገ መንግሥቱ ማሻሻያ ሐሳቦች መጉረፍ የጀመሩት ሰነዱ ጸድቆ ሥራ ላይ ከዋለበት ከ1781 ዓመተ ምሕረት አንስቶ ነበር። በኢትዮጵያ የዘመን አቈጣጠር ሕገ መንግሥቱ ኀይል ተቀዳጅቶ የዩናይትድ ስቴትስ ሕጎች ሁሉ አውራ መሆኑ በተረጋገጠ በሁለተኛው ዓመት በ1783 ዓ ም የወጡት የመብቶች ድንጋጌ ተብለው በጥቅል የተሰየሙት የመጀመሪያዎቹ ዐሥር ማሻሻያዎች በመንግሥት ሥልጣን ላይ ዐሥር የተለዩ ክልከላዎችንና ገደቦችን ጥለዋል። ህገ መንግስታዊ ማሻሻያዎች እንዲኖሩ ያደረጉ ሶስት ዋና ዋና የሚባሉ ምክንያቶች ወይም ታላላቅ ሀሳቦች ነበሩ። በስቴቶች ተቀባይነትን አግኝተው ከጸደቁትና የህገ መንግስቱ አካል ከሆኑት ሀያ ሰባት ማሻሻያዎች አስራ ሰባቱ ድምፅ የመስጠት መብትን፣ የመናገር ነጻነትን፣ እንዲሁም እምነትን የመያዝ ነጻነትን ጨምሮ ሌሎችም በርካታ መብቶችን ያሰፉ ድንጋጌዎች ናቸው። በመንግሥት ሥልጣን ላይ ክትትልና ቁጥጥር ማድረግ ሌላው የሕገ መንግሥት ማሻሻያ ሐሳብ መነሻ ነው። ለምሳሌ የዩናይትድ ስቴትስ ፕሬዝዳንት የሥልጣን ዕድሜ በሁለት የሥልጣን ዘመናት እንዲገደብ ተደርጓል። ወደ 11 ሺህ 540 ከሚሆኑት የማሻሻያ ሐሳቦች መካከል የሀገሪቱ ፕሬዝዳንት በሎተሪ እንዲሰየም የምርጫ ወረዳዎች ኮሌጅ የሚባለው የስዩማን ስብስብ እንዲቀር፣ መንግሥት ጋብቻ ጉዳዮች ውስጥ ጣልቃ እየገባ የቁጥጥር ሥራ እንዲያከናውን፣ የሚፈልሱ ወፎች ወይም አሞሮችን የሚመለከት ድንጋጌ እንዲወጣ፣ አልኮሆል መጠጣትን የሚመለከት ገዢ ሕግ እንዲኖርና የመሳሰሉት ይገኙበታል። አንዳንድ የተጠናከሩ ሕገ መንግሥታዊ ማሻሻያዎችን የማውጣት እንቅስቃሴዎች የሚደረጉባቸው ጊዜዎች አሉ በተለይ የማህበራዊ ለውጦች ጊዜዎች ይጠቀሳሉ። ግዙፍ ቁጥር ያላቸው የማሻሻያ ሐሳቦች ከእኩል መብቶች ማሻሻያ ጋር የተያያዙ ሲሆኑ የተወካዮች ምክር ቤቱ ቢያጸድቀውም ተቀብለው ሊያጸድቋቸው የሚገባቸው ስቴቶች ወይም ግዛቶች ቁጥር ባለመሙላቱ ምክንያት በተከታታይ ከቀረቡት አንድ ሺህ አንድ መቶ የማሻሻያ ሐሳቦች አንዱም ዘልቆ ሕግ መሆን አልቻለም። ከዩናይትድ ስቴትስ አባል ስቴቶች ሶስት አራተኛ የሚሆኑት ማጽደቅ አለባቸው። ምንም እንኳን የእኩል መብቶች ማሻሻያን የተወካዮች ምክር ቤቱ በሁለት ሶስተኛ ድምጽ ቢያጸድቀውም በስቴቶቹ ሁሉ ባለመጽደቁ ምክንያት የሕገ መንግሥቱ አካል አልተደረገም። ሕገ መንግሥታዊ ማሻሻያ ማድረግ ከባድ መሆኑን ታሪክ አሳይቶናል ይላሉ የብሔራዊው ቤተ መዛግብት ሹም ክሪስቲን ብላከርቢ። ይህ ደግሞ መልካም ነገር ነው ባይ ናቸው። ነጻነትን ለመጪ ትውልዶች ጠብቆ ለማቆየት ዐይኖችን ሁሉ ከፍቶ ዘብ መቆም አስፈላጊ እንደሆነ ያስጠነቀቁት የቀደሙት የአሜሪካ ትውልዶች የግለሰብ ነጻነት እንዲከበርና በመንግሥት ሥልጣን ላይ ገደብ እንዲበጅ ሲታገሉ ሕይወቶቻቸውን ሰጥተዋል።